ያለማቋረጥ ስለ አንቺ እንዲያስብ እንዲናፍቅሽ የምታደርጊበት ጥበብ። አሁን እርግጠኛ ሆኜ የምነግርሽ እነዚህን በጣም ቀላል ነገሮች የምታደርጊ ከሆነ ስለ አንቺ አለማሰብ አይችልም። ቀኑን ሙሉ ስለ አንቺ እንዲያስብ የሚያደርጉ በጣም ቀላል የሆኑ ነገሮችን ዛሬ ከኔ ከእህትሽ ጋር እስከ መጨረሻው ከቆየሽ በግልጽ አንድ በአንድ እነግርሻለሁ። ካንቺ የሚጠበቀው ይህን ቪዲዮ ላይክ አድርጎ መጀመር ብቻ ነው። አብራችሁን ቆዩ። ሰላም ሰላም፣ ውዴና ፊዳርቱ ቤተሰቦቼ እንደምን አላችሁልኝ? ዛሬም እንደሰማችሁት ነው ቆንጆ በሆነ ሐሳብ ተመልሼ መጥቻለሁ። እንደምታውቁት ይሄ ሁለተኛ አካውንቴ ነው። ሰብስክራይብ በማድረግ የደወል ምልክቷን በመጫን ተቀላቀሉ። ከመጀመራችን በፊት ሁላችሁም ቪዲዮን ላይክ አድርጉት። አደረጋችሁ? እሺ አመሰግናለሁ። የመጀመሪያው እንግዲህ ስለ አንቺ እንዲያስብ የምታደርጊበት መንገድ የማይጠብቃቸውን ነገሮች በማድረግ ነው። እነዚህ የማይጠብቃቸው ነገሮች ምናልባትም ስጦታ መስጠት ሊሆን ይችላል፣ ሰርፕራይዝ ማድረግ ሊሆን ይችላል። እነዚህ ነገሮች በምታደርጊበት ሰዓት ላይ አይምሮችን ለሰርፕራይዝ ለአዳዲስ ነገሮች ያለው አቀባበል ለየት ያለ ነው እና ረዥም ሰዓት እነሱን እንድናስብ ረዥም ሰዓት ፕሮሰስ እንድናደርገው ያስገድደናል። በቃ ደስ የሚል ነገር ስለሆነ ከአይምሮ የማይጠፋ ስለሆነ በጣም የሚያስደስት ነገርም ጭምር ስለሆነ

እንደ እንዲያ ያስገድዷል ማለት ነው። ስለዚህ ሰርፕራይዝን ግዴታ ትልቅ ነገር መሆን አይጠበቅበትም። እሱ ያርገኝ እንጂ ደግሞ ሰርፕራይዝ እን የምትሉም ትኖራላችሁ። ያ ግን ትክክል አይደለም። የፍቅር ስሜት በሁለቱም ወገን ጥሩ ሆኖ መገለጽ፣ ጥሩ ሆኖ ማድረግ ያለብንን ማድረግ ያለብን ነው እንጂ ከገ ምጣ ከገ ምጣ መባል ያለበት አይደለም። ስለዚህ እንዲናፍቅሽ፣ ስለአንቺ እንዲያስብ፣ እንዲያስታውስሽ የምትፈልጊ ከሆነ ትንሽ ነገሮችንም በማድረግ ሰርፕራይዝ ማድረግ ትችላለች። ለምሳሌ ያልጠበቀው ሰዓት ላይ በማግ ማግኘት እንገናኝ በማለት ሊሆን ይችላል። ቴክስት በመጻፍ ሊሆን ይችላል። በመደወል ሊሆን ይችላል። የሆነ አድርጊ ያለሽን ነገርም ደግሞ ባልጠበቀው ሰዓት ላይ አድርገሽ በማሳየት ሊሆን ይችላል። እንደዚህ እንደዚህ አይነት ነገሮች አሉ አለ ግን፣ ግዴታ ስፔሲፊክ ተደርጎ እንደዚህ አድርገሽ ሰርፕራይዝ አድርጊ የሚባል ነገር የለውም። ግን እንደው እሱን ያስደስተዋል ብለሽ የምታስቢውን ነገር ባልጠበቀው ሰዓት እና ባልጠበቀው ጊዜ ስታደርጊ፣ ስለአንቺ ያለማሰብ አይችልም። ቀኑን ሙሉ እንግዲህ ሲያስበው ነው የሚሆነው። ምክንያቱም ሰዎች ሰርፕራይዝ የተደረጉትን ያስገረማቸውን ያስደነቃቸውን ያስደሰታቸውን ነገር ነገር እንዲህ በቀላሉ አይረሱም። ስለዚህ ሞክሪው፣ በጣም የሚሰራ ነገር ነው። ሁለተኛ ሚስጥረኛ ሁኝ። እንዴት የሚለው ነው አደለ ጥያቄው? ሚስጥረኛ ማለት ሁሉን ነገር መቶ የሚነግርሽ ሴት ሁኝ ማለት ነው። ያንን ለመሆን ደግሞ አንቺ ጎበዝ አዳማጭ መሆን ይጠበቅብሻል። እኛ ሴቶች ይሄ ደካማ ጎናችን ነው። አይ ይሄንንን ያልችል እኛ ሴቶች እንዲነን ብቻ ብለሽ አክሰብት የምታደርጊው ነገር አይደለም። ያው ከተሰራበት የማይመጣ የማይሻሻል ነገር ስለሆነ ማለት ነው። ምክንያቱም አለማዳመጥ በጣም ብዙ ነገር እንድናጣ ያደረገናል። ስለዚህ እኔ ቆንጆ ስለ አንቺ እንዲያስብ እንዲናፍቅሽ የምትፈልጌ ከሆነ ሚስጥረኛ ሁኝ፣ አዳምጩ፣ በደንብ አዳምጩ። ምን ለማለት ፈልጎ ነው ወንድ ልጅ? በነገራችን ላይ የምታዳምጠውን ሴት በጣም በጣም በጣም ይወዳል። እኛ ብዙ ማውራት ስለምንፈልግ እሱም የሚያወረው ነገር እንዳለ እስከምንረሳ ድረስ በቃ እድል እራሱ አንሰጥም። ሴቶች ብዙ ጊዜ በቃ እናውራለን እናውራለን እናውራለን፣ ግን እነሱም የሚያወሩት ነገር አላቸው። ያንን ነገር ደግሞ የምታዳምጣቸው ስራዬ ብላ የምትይዘው በደንብ የምትሰማው ሴት ሲያገኝ እሷን አለማሰብ አይችልም። እውነት ይሄ በጣም ትልቅ ነገር ነው። ለአንቺ ለራስ ይጠቅምሻል። የማዳመጥ ችሎታሽን ማሳደግሽ በብዙ በብዙ ይጠቅምሻል። ሁለተኛ ደግሞ እንዲናፍቅሽ፣ እንዲያስብሽ፣ እንዲያስታውስሽም የሚያደርግ ነገር ነው። ሁሉን ነገር መቶ ይነግርሻል። አንድ ቀን ከሰማሹ፣ አንድ ቀን ከተረዳሹ፣ የሰማሹን ነገር ደግሞ አስታውሶች ከጠየቅሽ፣ ባለፈው እንደዚህ ብላይ ነበር እንደዚህ ያልከው እንዴት ሆነ ምናምን የምትይው እንዳዳመጥሽ የሚያሳዩ ነገሮች አሉ አይደል? እንደዛ የምታደርጊ ከሆነ ኔክስት ታይም ላይ ኮንፈርተብል ሆኖ ምቹ ሆኖ ተመችቶት ከአንቺ ጋር ያለው ኮንቨርሴሽን ሊያወራሽ ሊነ ሲነግርሽ ይመጣል። በዛ ሰዓት ላይ እንግዲህ ሳትሰለቺ የምታዳምጭው ሀሳብ፣ የምትሰጭው አስተያየት የምትሰጭው፣ እንዲሁም ደግሞ የምትረጁው በቃ የፈለገውን ነገር አውቀሽ። አንዳንድ ጊዜ ሰዎች የሚፈልጉት እንድንሰማቸው ብቻ ነው። አንዳንድ ጊዜ ደግሞ አስተያየት እንድንሰጣቸው፣ አንዳንድ ጊዜ መፍትሄ እንድንሰጣቸው። ስለዚህ አይተሽ፣ እንደ ሁኔታው ተረድተሽ፣ ምላሽ እንድትሰጭው ይፈልጋል። ያንን ካደረግሽ ይናፍቅሻል፣ ስለአንቺም በደንብ በደንብ ያስባል። ሶስተኛ ጋብዥው። ምን ትጋብዣለሽ መሰለሽ ሙዚቃ ሊሆን ይችላል መዝሙር ሊሆን ይችላል መጽሐፍ ሊሆን ይችላል እነዚህ በጣም ፓወርፉል የሆኑ ነገሮች ናቸው ሙዚቃን ብናነሳ አንቺ የጋበሹ ሙዚቃ የሆነ ቦታ ላይ በሰማው ቁጥር ሰዎች ስለዚ ባወሩ ቁጥር በቃ ቀድመሽ ወደ አይምሮ የምትመጪው አንቺና አንቺ ነሽ ስለዚህ ስሜትሽን ይገልጻል የምትሆን የምትወጁ ሊሆን ይችላል ከሱ ጋር ይሄዳል የምትሆን ሊሆን ይችላል ጀስ በቃ የወደሽም ነገር ሊሆን ይችላል ሙዚቃ ወይ መዝሙር ሊሆን ይችላል መጽሐፍም ሊሆን ይችላል እንደዚሁ ስትጋብዥ ያን በሚሰማ በት ሰዓት ላይ በሚያነብበት ሰዓት ላይ ፊልምም ሊሆን ይችላል። እንደዚሁ ብቻ እነዚህ ነገሮች ባየና ስለነሱ በተወራ ቁጥር እነሱ የሚያስታውስ የሆነ ነገር በመጣ ቁጥር ቀድመሽ ቀድመሽ ወደ አይምሮ የምትመጪው አንቺ ነሽ። ስለዚህ በጣም ፓወርፉል የሆነ ነገር ነው። የምትወጂው፣ ሙዚቃም፣ ዘፈንም፣ ፊልምም ዋሪቨር በቃ ብቻ ጋብዥ። ያንን ስታደርጊ ቀድመሽ ወደ አይምሮ ትመጫለሽ። ስላንቺ ያስባል፣ ይናፍቅሻል። ሙዚቃውን በሰማ ሰዓት ላይ ወሳኝ ነገር ነው። ሞክሪ። አራተኛ ጥሩ ጊዜ ስጪው። አሁን ኳሊቲ ታይም በጣም ወሳኝ ነው። ከእሱ ጋር አብረሽ በምታሳልፊው ጊዜ የምታደርጊያቸው ነገሮች፣ የምታሳየው ነገር፣ የምትሰጩ ጊዜ በጣም ወሳኝ ነው። ከተለያያችሁ በኋላ እንደሰጠሽው ጊዜ አብረሽው እንዳሳለፍሽው ጊዜ ነው የሚያስታውስሽም የሚረሳሽም፣ ጥሩ ሚሞሪ የሚኖረው መጥፎ ሚሞሪ የሚኖረው ማለት ነው። ስለዚህ አብረሽው ላለሽው ጊዜ ዋጋ ስጪ። ዝም ብለሽ ስልክሽን እየነካካሽ ወይ ከጓደኞችሽ ጋር ቻት እያደረግሽ ወይ ረዥም ሰዓት የማይጠቅምሽን፣ አክቹዋሊ የሚጠቅምሽም ሊሆን ይችላል፣ ስልክ እያወራሽ አይሆንም። ለእሱ የምትሰጩ ጊዜ ጥሩ ጊዜ መሆን አለበት። ስለሱ የምታወሪበት ስለ አንቺ የምትነግሪው፣ የምትጠይቂው፣ እርስ በርሳችሁ በደንብ የምትተዋወቁበት፣ ስሜታችሁን ሼር የምትደራረጉበት ጊዜ መሆን አለበት። አብረሹ ሆነሽ አሁን ይታወቃል፣ ያለንበት ዘመን በጣም ብዙ ዲስትራክሽኖች አሉ። ሶሻል ሚዲያ አለ። በየደቂቃው ኖቲፊኬሽን ይገባልሽ ይሆናል። በየደቂቃው በጣም ብዙ ሰዎች ይልኩልሽ ይሆናል ሀይ እያሉ ግን አብሮች ላለው ሰው ደግሞ ዋጋ መስጠት፣ ቦታ መስጠት፣ ቅድሚያ መስጠት ይኖርብሻል። ያን በምታደርጊበት ሰዓት ላይ ትረጃዋለሽ፣ ታዳምጫዋለሽ። ምን ፈልገው ነው? ምንድነው የሚያስበው? ኮኔክሽን ነው በቃ ቢውልድ እያደረግሽ ኢንቲሜሲ፣ ጓደኝነትን እየፈጠርሽ ትሄጃለሽ። ቅድም ሚስጥረኛ ሁኝ ብዬሽ የለም፣ በዚህ ነው። አብራችሁ በምታሳልፍ ጊዜ በምታሳዩ ነገር ነው መቶ የሚነግርሽ፣ ሚስጥሮቹን የሚያካፍልሽ፣ ስለራሱ የሚነግርሽ፣ የሚያወራሽ ወንድ ልጅ በነገራችን ላይ በጣም ያያል። ብዙ ነገሮችን ካየ በኋላ ነው ይሄ ውስጡን አውጥቶ የሚነግርሽ እንጂ መጀመሪያ ላይ እንደኛ እንደ ሴቶች አይደለም። ሁሉን ነገር በአንዴ ዝርግፍ አያደርግም። ስለዚህ ያይሻል። ሲያይሽ ደግሞ እንደው ነጥብ እንዳትጢ በደንብ የምትሰሚው የምትረጂው፣ ስማርት የሆነች ብልህ የሆነች ሴት ሁኚ እና አብረሹ በምታሳልፊ ጊዜ በጣም ተጠንቀቂ። ኳሊቲ የሆነ ጥሩ የሆነ ጊዜን ስጭው። ያንን ማድረግ ከቻልሽ ከተለያያችሁ በኋላ ስለእነዛ ነገሮች ጥሩ ጊዜ ስለሆነ የሰጠችው ሜሞሪው አይጠፋውም። ያወራችሁት፣ የተመላለሳችሁት፣ የተቀላለዳችሁት፣ የተሳሳቃችሁት፣ የሄዳችሁበት ቦታ ያለፋችሁበት መንገድ ሳይቀር የቱ ጋር ስትደርሱ ምን እንደተናገርሽው፣ ምን እንዳልሽው፣ ምን እንደጠየቅሽው ሳይቀር እያንዳንዱ ነገር ልክ እንደ ፊልም ሆኖ ነው አይምሮ ውስጥ የሚቀመጠው ማለት ነው። ጥሩ ጊዜ ካልሆነ ደግሞ ይረሷል በቃ በጥሩ አይደለም የሚያስታውስሽ። ስለዚህ በተቻለ አቅም አብረሽው ስትሆኚ ጥሩ ጊዜ ለማሳለፍ መነጋገር፣ መሳሳቅ፣ ፈን የሆነ ጊዜ ቁም ነገርም ደግሞ ሲሆን በደንብ አድርገሽ አዳምጠሽው ሀሳብ እየሰጠሽው እንደዚህ አይነት ጊዜ ለማሳለፍ ሞክሪ። ይሄ በጣም በጣም ዋና ነው። ያንን ማድረግ ከቻልሽ እንግዲህ እንዲናፍቅሽ ስለአንቺ እንዲያስብ ማድረግ ትችያለች ማለት ነው። በመጨረሻ ላይ ደግሞ እዚሁ ጋር አብራችሁ ሆናችሁ ጥሩ ጊዜ አሳልፋችሁ ሊሆን ይችላል። መጨረሻው በጣም ወሳኝ ነው። መጨረሻ ላይ ስትለያዩ፣ ያው ሰው ሁሉ ጊዜ እኮ ጥሩ ነገሮችን አውርቶ ጥሩ ጥሩ ቀን ብቻ ላይሆን ይችላል። አንዳንዴ አለመግባባቶች ሊፈጠሩ ይችላሉ። ግን በተቻለሽ አቅም መጨረሻው እንዲያምር ሞክሪ። መጨረሻ ላይ ስትለያዩ በጸብ ተኮራርፋችሁ በቃ ራሱ ጉዳይ የራስሽ ጉዳይ ተባብላችሁ እንዳትለያዩ በጣም በጣም ተጠንቀቂ። ያ ከሆነ ሁሌ ወደ አይምሮ የሚመጣው መጨረሻ ናት። ጥሩ ጊዜ እኮ አሳልፋችሁ መታችሁ መታችሁ መጨረሻ ላይ ግን ያቺ ነገር በጣም ዲስተርብ ታደረጋለች እና በተቻለሽ አቅም ስትለያዩ መጨረሻው ላይ በጥሩ እንደው አለመግባባትን ቢኖር ኔክስት ታይም ስታወሩ ደግሞ ትፈቱታላችሁ ወይም ትነጋገራላችሁ። ግን እንደው መጨረሻ ላይ ሰው ኮልፍ ሲል ምን እንደሚሆን አይታወቅም አይደለ? መጨረሻ ላይ በጥሩ ሰላም ዋል ሰላም ዋይ፣ ቻው ቻው ተባብሎ መለየት ነው የመሰለ ነገር የለም። ስለዚህ መጨረሻ ላይ ስትለያዩ ስላለው ነገር በደንብ አድርገሽ ተጠንቀቂ። የዛሬው ቪዲዮ ይህንን ይመስል ነበር። በጣም ብዙዎቻችሁ በጣም ፖዚቲቭ የሆነ ቀና የሆነ ሐሳብ አስተያየት እየሰጣችሁኝ ነው። በጣም አጭር ጊዜ ነው ይሄ ዩቲዩብ ቻናል ከጀመርኩት እንደዚህ አይነት ሐሳቦችን ጊዜ የመጣሁት በጣም ቅርብ ጊዜ ነው፣ ግን በጣም እየሰጣችኝ ያለው ኮሜንት ሀሳብ፣ አስተያየታችሁ በጣም የሚገርም ነው። በጣም አመሰግናለሁ ለምትሰጡኝ ሀሳብ። ብዙዎቻችሁን ስለ ሪሌሽንሽፕ ስለ ፍቅር ሕይወት የማወቅ ፍላጎት እንዳላችሁም በጣም አይቻለሁ። ስለዚህ በሰፊው አብረን ሆነን እንሰራለን፣ አብረን ሆነን እንማማራለን። በዚሁ አጋጣሚ ደግሞ እንድሰራላችሁ የምትፈልጉት እንዳነሳው የምትፈልጉት ሀሳብ ካለ እስኪ ኮሜንት ላይ ጻፉልኝ። በዚህ ዙሪያ ብትሰሪልን፣ እንደዚህ አይነት ጥያቄ ብትመልሽልን፣ እስኪ በዚህ ዙሪያ ቪዲዮ ስር ይለን ብላችሁ ኮመንት ላይ ጻፉልኝ፣ እሰራበታለሁ። እዚህ ድረስ መታችሁ ቪዲዮ ተከታትላችሁ አብራችሁኝ ስለቆያችሁ በጣም አመሰግናለሁ። እስካሁን ቪዲዮን ላይክ ካላደረጋችሁ ግን ላይክ አድርጉት። በቀጣይም እንደዚሁ በሌላ ቆንጆ ቪዲዮ መለሳለሁ። ያላችሁን ሀሳብ አስተያየት ኮመንት ላይ ጻፉልኝ። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ተቀላቀሉ። የደውል ምልክቷን ስትጫኑ ቪዲዮ እንደለቀኩ ወዲያው ይደርሳችኋል። በቀጣይ እስከምንገናኝ፣ ሁላችንም ወዳችኋለሁ። ቻ